ዶክተር አናንያ ጂንባይ ይባላለው በሙያዬ የአንጎልና ህብለሰረሰር የቀዶ ህክምና ስፔሻሊስት ነኝ በቅዱስ ጳውሎስ ሆስፒታል ሚሊኒየም ሜዲካል ኮሌጅ የዲፓርትመንቱ አንድ አባል ነኝ ማለት ነው የአንገት ዲስክ እንደ ማንኛውም አከርካሪ አጥንት ቨርተብሬ እንደምንለው ከአንጎል ወደ ታች ወደ ሰውነታችን ወደ ህብለሰረሰሩ በሚሄድበት ጊዜ በአጥንት ተሸፍኖ ነው የሚሄደው እነዚህ አጥንቶች ደግሞ በመሀላቸው የዲስክ የምንለው እንደ ጄል የመሰለ የተሰራ አለ፣ መገጣጠሚያቸው ማለት ነው። ስለዚህ አንዱ አንገትን ወደዚህም ስንል ወደዚህም ስንል ስናዞር እነዚህ መገጣጠሚያ ዲስኮቹ በየተወሰነ ዲግሪ እጥፋቱን እየተቋቋሙ እና እየቻሉ ነው። እንግዲህ እንደ ማንኛውም ወገብም ላይ እንዳለው የቶራሲክ አከርካሪ የምንለውም ጀርባ ላይ ያለውንም እና እንደዚሁ አንገትም ላይ እንደዚሁ አከርካሪው እንዳለበት ሁሉ ዲስኮቹም በመሀል ላይ ያሉ። ስለዚህ ይህ የአንገት ዲስክ ደግሞ እንደ ማንኛውም ዲስክ እርጅና ሊያጋጥመው ይችላል፣ ሊደክም ይችላል። በአደጋም ጊዜ ሊቀደድና ሊሰነጠቅ ይችላል። ይህ በሚሆንበት ጊዜ የዚህ ዲስክ ወደኋላ የመንሸራተትም ወደ ጎንም የመንሸራተት ሁኔታዎች ይኖራሉ። በአብዛኛው ጊዜ የሚያሰጋን ወደኋላ እና ትንሽ ወደ ጎን በሚንሸራተትበት ጊዜ የሚወጡ ነርቮችን እፍን የማድረግ ሁኔታ ይኖረዋል። አንዳንድ ጊዜ ደግሞ ወደ ኋላ ብቻ በመንሸራተት ዋናውን ህብረ ሰረሰር የመጫን ሁኔታ ይኖረዋል። ይህ በሚፈጠርበት ጊዜ የአንገት ዲስክ መንሸራተት በሽታ ነው ብለን እንደ በሽታ ነርቭን ተጭኖ የነርቭን ስራ አወከ ብለን እንላለን ማለት ነው። የአንገት ላይ ህመም እንግዲህ በብዙ መንስኤዎች ይኖሩታል። ትራስ አለመመቸት ጀምሮ እስከ ትልልቅ አደጋዎችም የአንገት ህመምን ሊያስከትሉ ይችላሉ። የአንገት ህመም እንዳለ ሆኖ በመቀጠል ደግሞ ወደ እጅ የሚሰራጭ ህመም በሚኖርበት ጊዜ፣ መደንዘዝ በሚኖርበት ጊዜ፣ አንዳንድ ጊዜ መስነፍና መዛልም በሚኖርበት ጊዜ እነዚህ የአንገት ዲስክ መንሸራተት ምልክቶች ሊሆኑ ይችላሉ። ወደ እጅ አቅጣጫ የሚሄደው ከዚህ ከአንገት ተነስቶ በአብዛኛው ጊዜ ወደ እጅ አካባቢ የሚሄደው ህመም ስሜቱ ብዙ ጊዜ ለመግለጽ አዳጋች ይሆናል። ቅርብ ቆዳ ላይ እንዳለ አይነት ህመም አይደለም። ስለዚህ ሙሉውን ይበላኛል የሚል አይነት ስሜት የሚገልጹልን አሉ። ይቆጠቁጠኛል፣ ትንሽ ንክት ንክት እንደሚያደርግ አይነት የሚሉን አሉ። እንደ ኤሌክትሪክ ነርቭም ሾክ እያደረገ ሰደሊ ውርር የሚያደርግ አይነት ስሜትም የሚፈጥርበት ሁኔታ አለ። ከዛ ውጪ ማቃጠልም አንድ የተለመደ የአንገት ዲስክ መንሸራተት ሲኖር ነርቮቹ ላይ የሚፈጥር አይነት ስሜት ነው። ስለዚህ እነዚህን ሁሉ በተለያየ መልኩ ማለት ነው። ሁሉም ሰው ላይ ወጥ የሆነ ህመም አይኖረውም። የትኛው ነርቭ ታፈነ፣ የትኛው ደረጃ ላይ ያለው ዲስክ ነው ይበልጥ የተንሸራተተው እና ነርቭን የተጫነው በሚል የተነሳ ስሜቶቹም እንደዛው የተለያዩ ይሆናሉ ማለት ነው። አንገት ዲስክ መንሸራተት እሱ በእድሜም የሚመነጭ አለው። ከዛ ውጭ ግን የስልክ ላይ አቀርቅሮ እንዲ ብሎ መጠቀሙ ብዙ ጊዜ ይህንን ፍለክስድ የምንለው ወይም እጥፍ ብሎ ወደ ውስጥ ያለውን አይነት ቁመና ሲይዝ ለዲስኩ ትልቅ ጫና ስለሚፈጥርበት ያ የመድከምና የመዛል ሁኔታዎችን ይፈጥርበታል። በዛ የተነሳ ያንን ሊያንሸራትተው ይችላል። ነው ሶስት ቡድን አድርጌ ላውራው የህክምና አይነት ነው። አንደኛው ህመሙ ከጀመረ ከአራት እስከ ስድስት ሳምንት በራሱ የመቀነስና የመጥፋት ሁኔታ ይኖረዋል። በራሳቸው ማይተው የሆኑትና ግን የሚቀጥሉትን ህክምና መጥተው በህክምና ማይተነው ያለ ኦፕራሲዮን በሜዲካል በምንለው ህክምና አክመኖም የሚሻላለን። ሁለተኛው በዚሁ ሜዲካል የምንለው ህክምና ውስጥ የምናደርገው የምንሰጣቸው መድኃኒቶች አሉ። ከዛ ውጭ ሶስተኛ በዛው ግሩፕ ውስጥ አሁንም ነን ሜዲ ነን ሰርጂካል በምንለው ውስጥ የአንገት የተለያዩ ፊዚዮቴራፒ ስፖርቶችን የምናስተምርበት ሁኔታ አለ። እነዚህ እንግዲህ የምናስተምራቸው ከዲስኩ ቦታ እና ካለው ጫና ይለያያል። ስለዚህ ለአንድ ደረጃ ወይም ለአንድ ነርቭ የምናዘውን ለአንድ ታካሚ የምናዘውን ለሌላኛው ላናዘው እንችላለን። ስለዚህ እንዲህ እንዲህ ማለት ሊሆን ይችላል፣ ወይንም ቀስ እያሉ ስትሬች ማድረግ ሊሆን ይችላል ወደ ቀኝና ወደ ግራ እያደረጉ፣ ግን የተለያዩ የምናዛቸው እንቅስቃሴዎች አሉ። ስለዚህ እነዚህን በዩዥዋሊ በፊዚዮቴራፒስት በተደገፈ መልኩ ፊዚካል ቴራፒ በምንለውም አብረን በማድረግ ከነዚህ ውስጥ ያለን አማራጭ በመጠቀም ማሻል እንችላለን ማለት ነው። ሶስተኛው የኦፕራሲዮን አማራጮቻችን ናቸው። ኦፕራሲዮን አድርገን የምናስተካክላቸው ማለት ነው። መከላከል እንኳን የምንችላቸው ነገሮች አሉ። እንግዲህ አሁን ዘመነ ቲክቶክ ነው ምንም ነው እና ብዙ ሰው አንገቱን ተደፍሮ እንዲጥፍ አድርጎ የሚሰራበት ሁኔታ ነው። ቀና አድርጎ መስራትን የመሰለ ነገር የለም። በተለይ ረጅም ሰዓት ላይ አንድ አይነት ቁመና ይዞ አለመስራት፣ እየተነሱ እየቀያየሩ መንቀሳቀስና መስራትን የመሰለ ነገር የለም። ስለዚህ መከላከል ይቻላል።